ቪርጎ የዞዲያክ ስድስተኛ ምልክት በተግባራዊነቱ ለዝርዝር ትኩረትና በትንታኔ ባህሪው ይታወቃል። ቪርጎን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ቪርጎ የምድር ምልክት ነው፣ እሱም መረጋጋትን ተግባራዊነትንና የህይወት መሰረት ያለው አቀራረብን ያመለክታል። የምድር ምልክቶች በአስተማማኝነታቸውና ከቁሳዊው ዓለም ጋር ባለው ግንኙነት ይታወቃሉ። ይህም ቪርጎዎችን አስተዋይና ተግባራዊ ግለሰቦች ያደርጋቸዋል። ሜርኩሪ የቪርጎ ገዢ ፕላኔት ነው። ሜርኩሪ የግንኙነት፣ የማሰብ እና የትንታኔ አስተሳሰብን ይወክላል። ይህ ተጽዕኖ ለቪርጎዎች ሹል አእምሯቸውንና መረጃን በብቃት የማስኬድ ችሎታቸውን ይሰጣቸዋል። የቪርጎ ምልክት ድንግል ነው፣ ብዙ ጊዜ በስንዴ ነዶ ትገለጻለች። ይህ የንጽህና የመራባትና ከዚህ ምልክት ጋር የተያያዙትን የመንከባከቢያ ባህሪያትን ያመለክታል። እሱ የሚያንጸባርቀው ቪርጎ በአገልግሎት ላይ ያላት ትኩረትና ለዝርዝር ትኩረት መስጠት ነው። ቪርጎ ተለዋዋጭነትን የሚያመለክት ተለዋዋጭ ምልክት ነው። ተለዋዋጭ ምልክቶች የሚታወቁት ከተለዋዋጭ ሁኔታዎች ጋር በመላመድ ቪርጎዎችን በተለያዩ ሁኔታዎች ውስጥ ብልሃተኛና ሁለገብ በማድረግ ነው። ቪርጎዎች ብዙውን ጊዜ ጥንቃቄ የተሞላበት የተደራጁና ተግባራዊ እንደሆኑ ይገለጻሉ። ለዝርዝር እይታና በአካባቢያቸው ውስጥ ለትዕዛዝና ለንጽህና ከፍተኛ ፍላጎት አላቸው። የነሱ የትንታኔ ተፈጥሮ ችግሮችን በብቃት እንዲፈቱ ያስችላቸዋል፣ ነገር ግን ራሳቸውንና ሌሎችን ከመጠን በላይ መተቸት ይችላሉ። ሜርኩሪ፣ ገዥ ፕላኔታቸው ሆነው፣ ቪርጎዎች በመገናኛና በአእምሯዊ ፍላጎቶች የላቀ ናቸው። እነሱ ብዙውን ጊዜ ጥሩ አድማጮችና ውስብስብ ሀሳቦችን በግልጽ ማስተላለፍ ይችላሉ። የትንታኔ ችሎታቸው በጥናትና በሂሳዊ አስተሳሰብ የተካኑ ያደርጋቸዋል። ቪርጎዎች ሌሎችን ለመርዳት ባላቸው ፍላጎት ይታወቃሉ። በግል ህይወታቸውም ሆነ በሙያቸው ብዙ ጊዜ አገልግሎትን የሚያካትቱ ሚናዎችን ይጫወታሉ። የመንከባከብ ባህሪያቸው ጓደኞችንና ቤተሰብን እንዲረዱ ያደርጋቸዋል። ብዙ ጊዜ ከራሳቸው ፍላጎት ይልቅ የሌሎችን ፍላጎት ያስቀምጣሉ። ቪርጎዎች ብዙ ጥንካሬዎች ቢኖራቸውም ከፍጽምናና ከራስ ጥርጣሬ ጋር ሊታገሉ ይችላሉ። ወሳኝ አይኖቻቸው በራሳቸው ወይም በሌሎች ላይ ከመጠን በላይ እንዲበሳጩ ያደርጋቸዋል። ይህም ጭንቀትን ወይም ድብርትን ሊያስከትል ይችላል። በአጠቃላይ፣ ቪርጎ ለዝርዝር ትኩረት፣ ጠንካራ የስራ ባህሪ እና ሌሎችን የማገልገል ፍላጎት ያለው ተግባራዊ እና የትንታኔ መንፈስን ታሳያለች። የማሰብ ችሎታቸው እና ድርጅታዊ ችሎታቸው በግል እና በሙያዊ መቼቶች ውስጥ ጠቃሚ አስተዋጽኦ ያደርገዋል። በዛሬ ቪዲዮችን የቪርጎ ኮከብ ልዩ ባህሪያቸውን ተመልክተናል። ሰብስክራይብ እያደረጋችሁ እንዲሁም በዚህ ኮከብ ለተወለዱ ሰዎች ኤም ቪዲዮ ሼር እያደረጋችሁ በቀጣይ በሊብራ ቪዲዮ እንገናኛለን።